ፍቅርን ይታደሉታል እንጂ አይታገሉትም። እንግዲህ እንደምታዩት ማርክ ወይም ከቤዛ ጋር አልሆነ ወይም ከቢራቢሮ ጋር አልሆነ፣ ሁለት ያጣ ሆኖ ባዶን ብቻውን ቀርቷል ማለት ነው። ይሄ የሆነበት ምክንያት ምንድነው? ችኩልነት ነው ብዬ ነው ማስበው። ከጓደኞቹ ጋርም ተራርቋል። ብዙ ሰዎችም እያዘኑበት እንዴት እንደዚህ ታደርጋለ? እያሉት ይገኛሉ ማለት ነው። እንግዲህ ቢራቢሮም ከዚህ በላይ የብቃነ እኔ አንተ ከጓደኞች ተጣልተ፣ ከቤዛ ጋር ተጣልተ፣ ምንም እዚህ ጋር የማደርገው ነገር የለም፣ ስለዚህ እዚህ ላይ ይብቃል በማለት እንግዲህ ጥላው ሄዳለች ማለት ነው። ዛሬም እንግዲህ አንገትን ደፍቷል፣ አንገትን ሰብሯል ማለት ነው። ይህ የሆነበትን ምክንያትም እንግዲህ በደንብ እናነሳበታለን፣ ሀሳብ እንሰጥበታለን። ከዚህ በኋላስ ከቤዛ ጋር ያላቸው ጓደኝነት ወይም ደግሞ ያላቸው ቅርርብ ወይም ደግሞ የሚኖራቸው ነገር ምንድን ነው የሚለውን ነገር ደግሞ እናወራበታለን። ቤዛ ያለችበት ሁኔታም አለ፣ ጓደኞቹም እንደዚሁ። እንዲሁም ደግሞ ማርክም ወይ ከቤዛ ጋ አልሆነ፣ ወይ ከቢራ ቢሯ ጋ አልሆነ፣ እንግዲህ በመሀል ቤት ቀርተዋል ተንሳፎ ማለት ነው። ከዚህ በኋላስ ምን አይነት ቪዲዮዎችን ወደ ተመልካች ያደርሳል ለሚወዱት ለሚያደንቁት ሰው ሰዎች በምን አይነት ስራዎች ወደ ዩቲዩብ ይመጣል የሚለውንም ሀሳብ እንሰጥበታለን። በመጀመሪያ እንዴት ናችሁልኝ ውድ የቻናሌ ቤተሰቦች እያላችሁ በሰላማችሁ ይብዛ በርቱልኝ። ጾሙ እንግዲህ አድካሚ ነው። በርቱ በርቱ የማዳም ቅመሞቼን የምርጣ ምርጦች እላችኋለሁኝ ማለት ነው። እንግዲህ አንድ ቪዲዮ ሲሰራ እኔ ያንን ቪዲዮ ተንተርሼ ከዛ ቪዲዮ ተንተርሼ ለብዙ ሰዎች ሀሳብ አስተያየት ነው የማስተላልፈው። ዋናው ስራዬ እሱ ነው ማለት ነው። እና ብዙዎቻችንም ያው እንለወጥበታለን በደንብ ሀሳብ እየሰጠንበት ስንሄድ እንማርማርበታለን ብዬ ስለማስብ ነው። እና እንግዲህ ብዙዎቻችን ማርክ ያደረገውን ነገር እየተቃወምን ነበረ። አንዳንዶቻችን ደግሞ ያው እሱ ህይወቱን እራሱ ስለሚኖረው የፈለገውን ነገር ማድረግ ይችላል፣ ከፈለገው ሰው ጋር መኖር ይችላል ከየትኛ ለምን አስር ሴት ይዞ አይመጣ መስራት ይችላል፣ መብቱ ነው። ብዙ ሰዎችስ ብዙ ነገር እያደረጉ አይደለ ሶሻል ሚዲያ ላይ የሚቀርቡት የማርክ ሲሆን ለምን ገነነ እያለው ሀሳብ አስተያየት ሲሰጡ ነበር። እኔ ባጭሩ እኔም ያልኩት ሀሳብ ምንድን ነው ማርክ ከፈለገው ሰው ጋር የመስራት መብት አለው። ብዙዎቹ የፈለጉትን ነገር ስለሚሰሩ እሱም ከተለያየ ሰው ጋር መጥቶ መስራት ይችላል። ግን ደግሞ ቤዛን አስከፍቶ ቢራቢሮን ይዞ መጦ ላይክ ቤዛን ቀጥረዋት ነይ ምናምን ብሎ እሷን ባለችበት በቃ ከዚህ በኋላ ከአንቺ ጋር መስራት አቆማለሁ፣ ከዚህ በኋላ ከእሷ ጋር ነው የምሰራው አታስፈልጊኝም በማለት ነበረ። ልክ እንደ ቀልድ ማለት ነው። ብዙ ነገሮችን ብዙ መንገዶችን ከተጓዙ በኋላ ብዙ ሀሳቦችን ብዙ በቃ ብዙ ነገሮችን ውጣ ውረዶችን ካለፉ በኋላ ዛሬ ላይ ግን ሌላ ሰው ሲያገኝ እሱ ጥፍ ብሎ ምክንያት ሲፈልግ ነበረ ማለት ነውና፣ ቤዛ ይቅርታ ጠይቃው ይቅርታ ሽን እቀበላለሁ ብሏል። ግን ደግሞ የምር ከልቦ አይደለም ይቅርታ ያደረገላት የነበረው፣ እና እሷም ጥፋት አልነበረባትም፣ እሱም ጥፋት አልነበረበትም። አለባቸው ከተባሉም ሁለታቸው ነው የሚኖረው፣ ሁለታቸውም ጋር አለ። ግን ደግሞ ያ ነገር አንድ ሰው ጥፋቱን አምኖ ይቅርታ ከጠየቀ በኋላ ምን ያልሆነ ነገር ማድረግ ወይም ደግሞ ብቻ በህይወት ያታስፈልግኝም እዚህ ጋር ያ በቃል ምናምን ነገር ማለት የሆነ እሷን አጥቶ ሌላ ሰው ጋር ደስተኛ ህይወት እንደሚኖር ነበር ያሰበው ያቀደው ና ግን የመጣቸውም ልጅ እንግዲህ ተመልካችም አልፈለጋትም፣ አልወደዳትም። ጓደኞቹም አልፈለጓትም፣ አልወደዳትም። መጥፎ ሴት ሆና ወይም ደግሞ ምናምን ነገር አይደለም፣ ስለ ጠላናት ምናምን አይደለም። ግን ጓደኛው እንደተናገረው የመጣችበት መንገድ ትክክል አይደለም። እዚህ ጋር ቅር የሚለው የሚከፋው ሰው አለ። እሱም መቸኮሉ በህይወቱ ላይ ዋጋ ያስከፍሏል ብለው ስላሰቡ ነው። ኤንዌይስ ግን እነሱን አልሰማም ብሎ እሷ ከሌለች አልንቀሳቀስም የደም ስሬናት ምናምን ማለት ጀመረ። ለምን ገና በሁለት ቀን በሶስት ቀን የሚያውቃትን ልጅ ማለት ነው። ቤዛን ትቶ እንደዛ ሲል ጓደኞቹ ይህ ነገር በጣም ስላስፈራቸው ተጣልተውታል። በአጭሩ አኩርፎት ነው ሄዱት እና ዛሬ ላይ ግን እንግዲህ ቤዛ በጣም ከፍቷታል በጣም ከሚባለው በላይ ለምን መሰላችሁ? አንድ ነገር ሲጀመር በጣም ቀላል ሊሆን ይችላል፣ ግን ደግሞ ሲያበቃ ወይም ደግሞ አበቃ እዚህ ጋር ይብቃን ሲባል ደግሞ የሁለቱም ውሳኔ መሆን አለበት። ሁለቱም ተግባብተው ተስማምተውበት የማያስማማቸው አብሮ የማያስኬዳቸው አብሮ የማያስቀጥላቸው ነገር ሲኖር ተስማምተው የሚጨርሱት ነገር ነው እንጂ መሆን የነበረበት። ማርክ ብቻ በቃይ ስላለ የሚበቃ ነገር የለም። እዚህ ጋር ቤዛም አለች እና ቤዛ ደግሞ የተረጋጋች ጨዋ የሆነች በጣም ደስ ምትል ሳይለንት የሆነች ልጅ ናት። አይደለም መጥፎ ባህሪ እስካሁን አላየውባትም። ትንሽ በውስጧ የማያዝ ነገር የማኩረፍ ነገር አለ። ያው መተማመን ደግሞ ትልቅ ነገር ነው ብያቸዋለሁ። ፍቅር ላይ ትንሽ ጥርጣሬ አለባት። እሱን እሱን ካስተካከለች ጥሩ ልጅ ናት፣ ከማርክ ጋር የምትሄድ ልጅ ናት። ብዙ ረዥም ጊዜያቶችንም አብረው ተጉዘዋል አይደለ? እኔ እንደዛ ነው ምለው። እና በአጭሩ እንደዚህ አንቺ አታስፈልጊኝ ምናም ብሎ ሌላ ሴት ይዞ መምጣት አልነበረበትም። ለማንኛውም ዛሬ ቢራቢሮ እንግዲህ ተጽዕኖ ሲያድርባት ወይም ደግሞ ብዙዎቹ ሲቃወሟት እኔ ተናግሬ ነበረ ትናንትና ከትናንት በፊት በሰራሁት ቪዲዮ፣ አንቺም ሴት ልጅ ነሽ ማርክ አልኳት። ገና በሁለት ቀን ባልሞላ ጊዜ ውስጥ ሌላ ሴት ይዞ ከቤዛ ጋር ተለያይቶ አንቺ ጋር ሆነ ማለት ነገ ደግሞ አንቺ ህይወት ላይ የሚያጋጥምሽን ምንም ነገር አታውቂም። ስለዚህ ሴት ስትበደል አንቺም ሴት ሆነሽ ፀጥ ብለሽ የምታይ ከሆነ ነገ አንቺ የዘራሽውን ነው የምታጭጆ፣ ብዬ ተናግሬ ነበር። የምሬንም የምሬንም ለምን እኛ እርስ በርስ ካልተጋገዝን ካልተደጋገፍን፣ ትክክል ያልሆነ ነገር ስናይ ኖ ይሄ ነገር መሆን የለበትም ብለን ከነገራቶች እየሸሸን ካልሄድን፣ ችግር የለውም ኖርማል ነገር ነው። ትናንት ተፋትቶ የለ ትናንት ተጣልቶ የለ ችግር የለውም። ዛሬ ከኔጋ ቢሆን ምናምን የሚባል ነገር የለም። ያልተቋጨ ብዙ ነገር ይኖራል። ስለዚህ ያንን ነገር አውቀን ብንገባ፣ እኛ ለሴቶች ሴቶች የምንጎዳደው እርስ በእርሳችን ነው። እግዚአብሔርን ነው የምላችሁ የእውነት ያቺ ሴት ላይ የደረሰው በደል እኔ ላይ እንደማይደርስ በምን እርግጠኛ ነኝ ብለን ያንን ነገር ካላስ ቆም ነው። ነገ በእኛ ህይወት ላይ ይደገማልና ማርክ ደግሞ ፈርተሽ ነው ወይ እሷን ጎድታታል ብለሽ ስላሰብሽ ከዛ ደግሞ ነገርን ይጎዳኛል ብለሽ አስበሽ ነው ወይ አላት። እንደዛ ሳይሆን አንተ ያልጨረስከው ነገር አለ ከዚህ ላይ ማቆም አለብን። እኔም ሴት ነኝ። ቤዛም ከአንተ ጋር በመስራቴ እየደበራት ስለመሰለኝ፣ ስለዚህ ይሄ ነገር እዚህ ጋር መቆም አለበት። ጓደኞችን ተጣልተ ከቤዛ ጋር እንደዚህ እየደበራት ምናምን ከኔ ጋር መጣ ከኔ ጋር ስትሆን ደስተኛ ትመስላለ፣ ግን ቤት ሰፈር ሄደ ምናምን የምታደርገውን ነገር የተለየ ባህሪ ስለሆነ ከአንተ ጋር መስራት አልችልም፣ እዚ ጋር መቆም አለበት ብላለች። ና ጥሩ ውሳኔ ነው የወሰነችው። ጥሩ ነገር ነው ያደረግሽው። ለምን ነገ በኔ የሚባል ነገር አለ። እግዚአብሔርን ነው ምላችሁ። የእውነት ጥሩ ነገር ከሰራችሁ ጥሩ መልካም ነገር የሆነ ጊዜ ዋጋ ይከፈላችኋል። ጥሩ ነገር ታገኙበታላችሁ መጥፎ ነገር አድርጋችሁ ግን ለጊዜው ደስተኛ ልትሆኑ ትችላላችሁ ለጊዜው በቃ ጥሩ ነገር ተሳካልኝ ብላችሁ ልታስቡ ትችላላችሁ ግን የሰውን ልጅ እያስከፋችሁ እያስቀየማችሁ መግባት በሌለባችሁ መንገድ ገብታችሁ ማግኘት የሌለባችሁን ነገር አግኝታችሁ ብቻ የሆነ እንዴት ነው፣ በማጭበርበር ወይም ደግሞ ለጊዜያዊ ደስታችሁ ብላችሁ የሌሎችን ሰዎች ሕይወት አጨልማችሁ እናንተ ከገባችሁበት መኖ ነገ ምንም ደስታ አይኖራችሁም ብዬ ነው የማስበው። እና ማርክ እንግዲህ ከቤዛን ጋር መሆን አልቻልኩም፣ ከቢራቢሮዋ ጋር መሆን አልቻልኩም ምናምን እያለ ነበር። ይሄ የሆነ ችኩልነት ነው በቃ ማለት። አንዳንዴ ደግሞ አንዳንድ ሰዎች ፍቅረኛ ካልያዝን በቃ መኖር የማይችሉ የሚመስላቸው በቃ ሕይወት ሁሉ በቃ ጨለማ የምትሆንባቸው ሰዎች፣ ተረጋጋ። ምንድነው? ከአንዱ ዘለ ወደ ሌላው ከዚህ ወደ አይባልም፣ አይደረግም፣ አይሆንም በቃ ተረጋጋ። ለራስ ጊዜ ስጥ። ከራስ ጋር መጀመሪያ ተግባባ። ማርክ ማለት ነው የእውነት። ይኸውልህ ከዚህ ከዛ ብትዘል ምንድነው ድስት ቢቀያየር ወጥ አያጣፍጥም ይባላልና፣ አንተ የተረጋጋ ህይወት መኖር አለብህ። ፈተና ሲመጡ የሮጥክ እየሸሸ ሌላ ሰው የምትፈልግ ከሆነ የሆነ ችግር ሲፈጠር ያችን ትተ በቃ ሌላ አዲስ ነገር አዲስ ደስታ የምትፈልግ ከሆነ ይኸው ህይወት ምንም ምንም ዋጋ የሌለው በቃ የሆነ የማይረባ ህይወት ነው የሚኖርህ። አንድ ሰው ጋር ግት ብለ ኖር። በቃ ዋጋም የሆነ ፈተና ቢመጣም ምንም ቢመጣም ተቋቁመ አልፈ እወጣዋለሁ ምናምን ብለህ ግባበት። ካልሆነ ደግሞ በቃ ተቀመጥ ብቻን ብትኖር ስለትንሽ ጊዜ ምን ትሆናለህ? ገና ወጣት ነው። ገና ልጅ ነ አደለ? ብዙ አይነት ስራዎችን መስራት ትችላለህ። ይህንን ነው ልል የምችለው። አትቸኩል። የቸኮል ላይ አፍስሶ ለቀመ ይባላል። ና የተረት ኮ ያለ ነገር አደለም። ና ቢራቢሮ፣ ትክክለኛ ነገር ነው ያደረግሽው። ብዙዎቹም በቃ ተቃውሞዎች ነበር። አንቺ ቆንጆ ነሽ፣ በጣም ነው የምታምሪው፣ ደስት ያለሽ መጥፎ ባህሪ አላየንብሽም። ለአንድ ቀን ለሁለት ቀን ነው ያየንሽ፣ ግን ደግሞ የመጣሽበት መንገድ ወይም ደግሞ ማርክ ህይወት ውስጥ ልትገቢበት የሞከርሽውን ነገር ትክክል ያልሆነ ነገር ስለነበረ መሄድሽ ጥሩ ነው። ብዙ ሰውም ተስማምቶበታል፣ ደግፎታል እና ከቤዛ ጋር ይሆኑ አይሆኑ አልልም ምክንያቱም እሷም እንዲህ እየገፋት እንዲህ እየደበረችው ያልሆነ ነገር ያልተገባ ነገር እያሳያት ቤዛ ነይ ከሱ ጋር ሁኚ ምናምን ብለን መጨቅጨቅ የለብንም። ለምን የእሷስ ነገ ከነገወዲያ ጥሏት እንደማይሄድ ነገ ከነገወዲያ የሆነ ሴት ሲያገኝ ላሽ እንደማይላት በምን እርግጠኛ ነን? በእርግጥ ማርክ በጣም ሳይለን ትጫዋልጅ ነው። ግን አንዳንዴ ደግሞ የሆነ ሆነ ህይወት ፈተና ፈተናዋ ብዙ አይደለ? ትፈተናላችሁ በብዙ መንገድና እንግዲህ የጊዜ ጉዳይ ሆኖ ነው። ብዙ ነገሮችን እንግዲህ ጊዜ ይፈተዋል። አንተ ደግሞ ማርክ ደግሞ መስማማት ካለብ ከራስ አውራ በቃ ቁጭ በል ራስን አዳምጥ። ምንም ከዛ እዚ ብትለው ምንም ትርፌ እንደውም መታከስረው ነገር መታጎድለው ነገር ነው የሚበዛው። ያልሆነ ህይወት ውስጥ ከመግባት በፊት ከራስ ጋ ተነጋግረ ብቻን ቁጭ ለማውራት ማውራት አለብ ብዬ ነው ማስበው። ለማንኛውም ግን አብራች ስለነበራችሁ ከልባ መሰግናለሁ። ቤዛና ማርክ ቢመለሱ ደስ ይለኛል። አሏሻችሁ ግን በተመልካች ተጽህኖ ምናምን ምናምን ምናምን ነገር ሳይሆን ራሱ ልቡ ፈቅዶ ና ወዶ በቃ ትክክለኛውን ነገር ትክክለኛውን ውሳኔ ወስኖ ነው መሄድ ያለበት። እሷም እንደዛው። ይሄ ብዙ በቃ ይሄ ቃቃ ጨዋታ አይደለም፣ የሚኖር ህይወት ነው። ይህንን ነው ልል የምችለው። አብራችን ስለነበራቸው አመሰግናለሁ። ላይክ ሼር አድርጉ። የእናንተንም አስተያየት ሀሳብ እንግዲህ ኮሜንት መስጫው ሳር አስቀምጡልኝ። ላለኝ አብራችኝ ስለነበራቸው አመሰግናለሁ። ቻው